በአንድ ሌሊት ብዙ ስንቱን ተቀደሙት ለሀድረተሾሆድ ሁሉን ማደሙት ታ ይድረሰው በሌሊትም በቀን አስወድዶ እኒህን እንዳስተዋወቀን በቅድሚያቸው ነቢን እኒህ ጋር

ሁአየቶሸዋታ ታፋቸው ይጐርፋል ሀድራው ኸበር በይታቸው የሌለው ዳርና ድንበር ዛታቸው ሆነና ለኑረ ወበር በፊታቸው ታየ የዛቱ ጀንበር በኒህ ማየት ቀኑ ስንቱ የጠመሙት አጀቱ ሲነሳ የመድሑ ከራሪ የፋዘምቶበት ነው የጀዝቡ ወራሪ ሸሽቶማያመልጠው ሯጭና በራሪ

ሆነና ኸልቂያቸው ሲረከብ የገር ማልወር የሱ የሳቸው መንከብከብ ዑምራቸው ይሾልከል በመድሑ መወከብ የማዕናውም ባህሩም በዒባራው መርከብ ሾልከውት እንጂ ነው የሻሩት የሾሙት

በተጀሌው ብራቅ ስንቱን ሰው ገደሉት። ግ በጌታው አዳራሽ አድገው የከረሙት እኒህ ሲጠሩዎት ጨልማው ያገላል። ያን ቀን ስንቱ ዘሎ ሸይጧኑን ይገላል። የሰማቸው ሁላ ቀለቡ ፈይድ ይሞላል።

አላህ ጥላት ጭፍራ አልተሰነቀው ሰው ሲያው በማና አቃላ ጨነቀው በቆይባው ንጉሥ ነው ሁሉንም ነው የሚያቆም። ለማውጣታት ብለው ቃለ ማልቀሰሙት ወላሂ ተመድሑ ዴክመው እንዳያርፉ አፋቸው ደሮ ነው ለፈይ ዱል ይጎርፉ ምስጢር ጥሩሮቅ ነው የፈራቸው ጎርፎ ቁርአኑን ሐዲሱን በማያው ባህርፎ ጀማሉን እያዩ ባሶ ተሰሙ አይነላም፣ አይነላም፣ አይነላም።

የጦይባው ኑራው ሷፍ የታወቀባቸው እኑ ከኑሩ ነክሯቸው ለዛ የቀባቸው በሐቃኢቃቸው የዘለቀባቸው አግያርም በዙሁር ያደቀቀባቸው ሲሩን ሳዘልቁት ረምዙን ጧለሰሙት ተሳቸው ላይ ስማው ጎዱ መፈሰሩን ባፋቸው ጀማሉን በሲራቸው ሲሩን

ጀዋ ያሉበትን ወራት በሱዒድ ያረጉት ከውኑን ተንቅጥቃጤ በሹሁድ ያረጉት የሽርክን ጨለማ በተውሒድ ጠረጉት የዒባዳን ርፍይ በሑዱር መረጉት የሐቂቃን ግርዶ በኑር መቀሙት ማቃሙት በተውራት በዘቡር በኢንጅል በፎርቃን ወሬያቸው ጉድ ሁኖ ጎረፈና ነቃን በፈየ ፈይዳቸው ዝጋኝ ሁላችንን በቃን ተጃቸው መዴዱን ጣፍጥን እየደቃን እንደኛው ስንቱን ሰው ዘልቀው የለቀሙት እሱ ሁኖ እሱ ሁኖ በፊት ሲሄዱ መሪያቸው ደግሞን

ሐድራ ደም ደም መስሪያቸው ተመርቶ ተሹሞ የመድሑ ፍሬያቸው የኔታ ወዲያሾች ሩቅ ነወርያቸው ያውቃቸዋ አልበሱ ላውን ያረመሙት በሩኅ በጅስማቸው በሩኅ በጅስማቸው በጁዱ ይጐረፍ ሰላምና ሬቦዋና አላንዲቀረ እያከለላቸው ሾሆዴና ሸረፍ እያበረራቸው በተጀሌው ረፍረፍ ኢፋ እንዲያውት በሶ እንዲታሀየሙ ሙ

ከሁሉም በላይነው ነው በፈይዱን በመደድ ልኩ የተሳተው በሐድም በአደድ አብልጦ በማወቅ በመፍራት በመውደድ ባሪን የተገዛው ወዲህ ሳይሰደድ በኑረ ወከውኑን በእጅግ ተቀደሙት በቅሉ ሞልቶ ነበር የዒባድያ ወድር ይህ አለም ሁሉም አንዲ እንኳ ሳይሐድር ለግርታችሁ ላይን ላውን ሰማይ ለግርታችሁ ምድር ጌታ የሱ እንጂ ያገኙትን ቀድር ሌሎቹ ወሬውን ቀሩ እንዴት ተጠሙት

ኑሮ ኑሮ በአዘል በኑር ተረከረ እጅግ ሻመት በሸውቅ ዘክሮ ተዘክሮ ተዘከረ ለጌታው ሐምድ እያየው ሸከረ በተጀሌ አረቂ ብቻውን ሰከረ ሙሂቦች ተዚህ ነው በእሱ የሚታመሙት ስምንቲቱም ጀና ሁሉም የሚገባት ያልነው ሁላ ጋራ ለሰው ኑር ግባት

ዲያምሮ እንጂ ጣለባት ስጦታ ሰጦ ሊያጠግባት ጌታችን ኸለቃት እንደ ዘረጋባት የድያው መደድ እንደ ተቀሰሞ

ሁሉን በልጦት መጣ በዲን በስራት። ሁሉን በልጦት መጣ በዲን በስራት። እጅግ በማስገኘት በጥቂት መስራት። ሸሪዐን ሐቂቃን አለ ስርስራት። እንዲያምርባት በጣም እንዲፈሰራት የኑር ዲል ባፈሱ ሲያጎርፋት ደዘሞ ዘይነባ ወይ

ባ ጌታዬ ተላቁ ንጉሥ አለልክ የሩስሉሁላስመ የሩስሉሁን ላስማጭ በባሕሪ በምልክ ጠብቁ ይለ ሸይጣን እንዲያል መለክ ሸሪዐሁን ይዤ በዓለም ልሙልክ ልሁን ሸሪአሁ ጋር በአደብ ተቆሙት

የጠይባው ጌታዬ ተኒ ያርጉኝተለኩት ኑሩንተሐቂቃ ሁ ፊት እንዲመለኩት በቀልባቸው ጥልቀው ሓድረተልመለኩት ላአሁን በጅስማቸው ሳይፍ ለከለኩት ለትለመመድዲ ሆኒያ እንዲጠለሙት

ጌታ ያርጉ ይተጁ ጌታ ያርጉ ይተጁ ነግሰው ተከበሩት በሰጠዋቸው ኑር አለሙን ያበሩት ባዛላንቱ ጋራ ሀድራ የነበሩት መግሪያ ለበስኳቸው ሀድረተል ጀበሩት በዕቁል ጀላሉ እንዲያምነው ያመሙት

በመነሻው ባበመነሻሸሾ ፋቲሕ ባሉት ስሙ የሱ ምስጥር ጥሩን ተርጅመው በሰሙ ሩሃቸው ተሩሑ ጅስማቸው ተጅስሙ ካልቷል ተሰበረው ስራቸውን ቅስሙ ወሱለህ ተስመው የተጨመጨሙት

ሻሻሁ ይበጀዝበሁ ሀብሉ ባልረገበው በቀልቦሁ ባላህ ሸውቅ በተንገበገበው ገበገበው የሾሆዱን ቢሃ አልጠገበው ጣጥጣ ተገበው ያይብ ነው ሲጠጣው ያንገበገበው ማምቢያ ማብቂያ ነው

ስኖር በአንቱ ኑሬ ስሞት በአንቱ ልሙት። ሮሔን ጅስሜን ሸውቅሁ እንዲያንገበግባት የማእባው ንፋስ እንዲያርገበግባት የተጀልው ብራቅ ነጥቆ እንዲያነግባት ሐቃይቄን ዘንቧት የመደዴው ህግባት እኔ ላይሌ ጠጥሞት ሁሉም የተጠሙት ውስጥ የበጀ ማለሁ እንዲንጠቀጠቅ ጠቅል የበጀት ዝብሁ እንዲመነጠቅ ተዝህ ወዲያ ሐድራሁ ስጡኝ መለጠቅ

ከውኑን ያሰመጠው የጀማሎ ፈለክ ሙእሚን ወልይ ቢሆን ነቢይ ቢሆን መለክ ታንቱ ወዲያንቱ ነው የሁሉም መፍለክለክ አርጉኝ በሶፋቸው እጀ እንድስለከለክ እንዲሆን በሹሁድ ዛትኩን ተፈልሙት የአንቱ ሙላት ያጣው ልክና ድንበር